እናት ሲጀመር የእናትነት ትርጉሙን አታውቂም። ስለ እናት ነኝ ከማለት የእናትነቱን ትርጉሙ አታውቂም። ይህን ነው በጭሩ የምልሽ ማለት ምክንያቱም እናት እናት ብትሆኚ ሲጀመር እንደዚህ እንደዚህ አትሆኝም ነበር። እንደዚህ በጣም ብዙ አይነት ስለ ለልጅሽ መጥፎ አትመኙ ነበር በአጠቃላይ ማለት ነው። የልጅሽን ላይፍ ለማበላሸት ብዙ አትራመጅም ነበረ። ዘራ አላስቆጠርኩ አላስቆጠርኳት ማለት ነው። ባሏ ኦሮሞ እንዲሆን ነው የምፈልገው ላልሹ በሌላ ቪዲዮ ላይ ደግሞ ስትመለከቱት ደግሞ አባቷ አማራ ነው ብላለች የገዛ ልጅሽ የአማራ ልጅ ከሆነች እንዴት ነው ባሏ ኦሮሞ እንዲሆን የምትመኘው ለአባት ግን የሚያወራው አንድ ሰው የለም እኔ ግን ስለ አባት አወራለሁ ምክንያቱም አባቴ ፍቅር ሰው ነው አባቴ ማለት ፍቅርን ያስተማረኝ ሰው ነው አባቴ ማለት ዘርን ያስቆጣኝ ሰው ፍቅር ኢቨን እንኳን ስለ አንቺ ህይወት ታሪክ ያልነገረኝ ሰው ነው አባቴ ማለት ነው ያ ሁሉ መስዋዕትነት ያልተናገረ ሰው ነው አባቴ። ምክንያቱም እንደ ነገርኩሽ ከሆነ መስዋዕትነት የከፈለው ሰው ብዙ አይናገርም ይሻለሁ። ምክንያቱም ብዙ በተናገርሽ ቁጥር ያ የከፈልሹ መስዋዕትነት እንደሚጸጽትሽ እያወቅሽ ከልብሽ እንዳልሆነ እየተናገርሽ ነው፣ ገባሽ? ግን አባቴም በአጠቃላይ ያኔ እንደ ነገር ከሆነ የግማሹ አካሌ አባቴ ነው፣ ግማሹ አካሌ ደግሞ እኔ ነኝ። እና ስለ አባቴ አታውሪ፣ ስለ አባቴ ፋሚሊም ደግሞ አታውሪ። ነገሮች አብሶስ ለአባቴና ፈታዋል ምክንያቱም የኔና ያንቺ መንገድ እንድንገናኝ እንዲስተካከል ያደረገችው የአባቴ ናት ስለሆነች ማለት ነው። ሰላም ሰላም ቤተሰብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድማ የተከበራችሁ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ከዚህ በፊት ጂጂኪያ እንግዲህ የልጄ ባል ፋኒ ሊደፍረኝ ነበረ ብላለች። መጀመሪያ ላይ ፋኒያው ተናግሮ ነበረ፣ እንዴት ሰርቢኝ አልፈልግም፣ በቃሽ፣ እዚህ ላይ ይቁም፣ ብዙ ነገር ች እያለውኝ ብሎ ተናግሮ ነበር ማለት ነው። የራሱን ሀሳብ ያው ህዝቡም አው ልክ ነህ አንተ ጥሩ ሰው ነህ ምናምን እያሉ ነበረ ያው ትክክለኛ እሷ እንግዲህ ጥላቸዋ ፋኒ ኦሮሞ ስላል አይደለ ነው ማለት ነው እንግዲህ ፋኒ ምን እንዲሆን አላቅምኒ ግን ኦሮሞ እንዳልሆነ አውቃለሁኝ። ችግሯ እንግዲህ ፋኒ ለምን ኦሮሞ ቢሆን እንደዚህ አታደርገውም ነበረ። ያው ሳምሪ መልስ ሰታለች ማለት ነው። አንቺ በእኔ ህይወት አይመለከትሽም። እናት ማለት ምን ማለት ነው? ስለ እናት ታውቂያለሽ ወይ? ምናም ብላ መልስ ሰታታለች ማለት ነው። ጂጂ እንግዲህ እንደሰማችሁ ሳምሪ የእኔ አባትስ አማራ አይደለም ወይ? ስለዚህ የኔ አባት አማራ ከሆነ ምንድን ነው ችግሩ? ስለዚህ የኔ ባል ደግሞ ኮሮ ኢትዮጵያዊ ነው፣ እኔ በዘር አላምንም ብላ መልስ ሰጥታለች ማለት ነው። ጂጂ እንግዲህ የልጄ ባል ሊደፍረኝ ነበር ብላ ሚዲያውን መነጋገሪያ አድርገዋለች ማለት ነው። ሚዲያው መነጋገሪያ ሆኗል። ወላሂ መነጋገሪያ እኔ በዚህ ቪዲዮ ራሱ ለመስራት ቀፈፈኝ ማለት ነው። ቀፎኝ ነው መጀመሪያ ላይ አልሰራሁትና ሚዲያው በጣም መነጋገሪያ ሆኗል። በየሄዳችሁበት ቲክቶክ፣ ዩቱብ፣ ምናምን ስትከፍቶ በቃዩ ነው የምታገኙት። ልጄ ባሌ ሊደፍረኝ ነው አለች ምናምን አለች እና የማይመስል ነገር ለባለህ አትንገር ይባላል ማለት ነው። ፋኒን እኮ ጂጂ ትወልደዋለች እንዴ? ሰው እናቱን በመጥፎ ነገር ያስባል? ይህ ልጅ ሚዲያ ይህንን ሁሉ ነገር ስትሰድብ ምንም መልስ አልሰጠ። ሰው ልደፍረኝ ይሆን ልደፍረው ነው ይሁን፣ ብቻ ተሳስታ ምስል ተገለባብጦባት መሰለኝ። እና ቤተሰብ እንግዲህ ሳምሪ የሰጠችውን መልስ ሰምታችኋል። ትክክለኛ መልስ ነው የሰጠችው። ሰው የመረጠውን ህይወት ነው የሚኖረው። በቃ ግዴታ ኦሮሞ ነህ እና ኦሮሞ ካላገባ ሳምሪ ደግሞ አባቱ አማራ ከሆነ ከሲጀመር አማራ አማራ ናት ማለት ነው። ሰው በእናቱ አይጠራም። ና አማራ ናት። በመቀጠል ደግሞ እንግዲህ ዛሬ የምናየው ነገር ምን ይመስላችኋል? አልመሰላችሁ እንደምታዩት ከቪዲዮው አሁን ቪዲዮን እናያለን ማለት ነው ለዛሬ ከአንተ ቤት ማደር ፈልጋለሁ። ከአንተ ቤት ማደር ፈልጋለሁ። እኔ ጋ? አዎ፣ ማንም እኮ የለም እኮ። ባይኖርስ ምን ችግር አለው? አይ ችግር የለም እኮ። መቼም እዚህ እዚህ ሜዳ ላይ መቼም አታሳድረኝም። ቤትሽ፣ ቁልፍሽ የት ጠርሹ? እኔ መኪና ላይ ልጣለው፣ ከዛ ጋር ስመጣ ከነ ለሚ ቤት ልርሳው። ማውቀው ነገር የለም ስለዚህ አሁን በጣም ብልህ ነው እና ወደ ቤትክ እባክህን። እንግዲህ ቪዲዮውን እንዳየ ነው። አንዳንድ ጊዜ ማለት ነው፣ ያው እንሰማለን አንፈርድም የሚባል ነገር አለ እና እኔ ሚዲያ ላይ ሰው በስራው እናገራሉ እንጂ የማንም ጥላቻ የለብኝም ማለት ነው። ግን የምወደው ሰው አለ ያንን ሰው ለምን ወደዳችሁ ለምን ወደድሽ ብላችሁ ልታስገድዱኝ ወይም እንደገና ደግሞ ልትናገሩኝ አይገባችሁም ማለት ነው። መብቴ እስከሆነ ድረስ የማንንም ስም እስካልነካሁኝ ድረስ ያንን ሰው ለምን በዛ ቪዲዮ ሰራሽ ምናምን ልትሉኝ አትችሉም። ወይም እንደገና ደግሞ እኔ የምወደውን ሰው እያሞገስኩ ስለሰራሁኝ ልትናገሩኝ አይገባም ማለት ነው ምክንያቱም እንግዲህ ቪዲዮ እንዳያችሁት ሶፊ ከወንድ ከአንተ ጋር ካላደርኩኝ ቁልፌን ትቼ ይመጥቻለሁኝ ስትለው ልጁ እንዴት እንደደነገጠ አስባችሁታል? በጣም ነው ልጁ የደነገጠው። በቃ አኗር በጣም ነው የደነገጠው። ወላህኝ በጣም ነው የደነገጠው። ብራንክ ነው አውቃለሁኝ። ግን ግን ልጁ እንዴት እንደደነገጠ ከአንተ ጋር ነው ሲጀመር በምሽት ስትጠራው እራሱ ደንግጧል ማለት ነው። ከደነገጠ በኋላ ነው እንደገና በቃ እሺ አንቺ እኔ ቤት ታድሪያለሽ እኔ ሌላ ቦታ አድራለሁ ሲላት፣ ራሱ ሁሉን አይቻልም። እኔ ቤቴም ቢሆን ብቻዬን አድሬ አላውቅም ምናምን ስትለው በጣም ነበር የደነገጠው። ያው ተስማምቶ ነበረ። በኋላ ደግሞ ፕራንክ ነው ስትለው አልከፋውም። ብዙም ደስተኛ ባይሆኑም ብዙም አልከፋውም። ለማንኛውም ማለት ነው እንግዲህ ሚዲያ ላይ ስንተችም ሆነ ስናሞግዝ እዛም ቃኘት እዚህም ቃኘት እያደረግን ቢሆን ጥሩ ነው ማለት ነው። እዛም ልክናችሁ እዚህም ልክናችሁ መሆን ቀርቶ አሁን በቲፎዞ ሆኗል። እና እዚህም ቤት እንደዚህ አይነት ነገር ሲሰራ መናገር ግዲ ነው እላችኋል አንድ ሰው ላይ ብቻ ጣታችሁን አትቀስሩ ማለት ነው። በተለይ ፈኪ ላይ ያላችሁ ነገር በእውነት ነው የምላችሁ፣ በጣም ይገርመኛል። ያኔ ፈኪዬ፣ የኔ ቆንጆ፣ የኔ ጠመለል፣ የኔ ዳይመንዷ፣ እርግቧ ማለት ነው የሴቶች በላይ የሴቶች የራስ ምታት እኮ ናት ማለት ነው። ለዛም ነው ራሳችሁን ስለሚመታችሁ በቃ እሷ ላይ የሆነ ጭር ሲል የሆነ ነገር ያማችሁና ቁብ ታደርጓታለች። እና ዘወር ዘወር በሉ እስኪ ምንሆናችሁ ነው ብዙ እኮ በቃ ተያይዘው ተለጣጥፈው የሚሰሩ አሉ። እነዛንም ተቹ። ትችት ከሆነ ትችት ነው። በቃ ሚዲያ እኮ ሚዲያ ማለት ሚዲያ፣ አሁን አንድ ሰው ሚዲያ ሲወጣ ብዙ ነገር ሊስተሊል ነው መጥፎውንም ጥሩንም። ስለዚህ እዛ ሄዳችሁ ተናገሩ። ለማንኛውም የዛሬው የሶፊ ፕራንክ እንግዲህ አኗርን አስደንግጠው ነበር። እንደዚህ ወንድ ሴት ልጅ አያችሁ? ወንዶች ማለት ነው ወንዶች ለካ አፋ አውጥተን ስንነግራቸው ይደነግጣሉ። እነሱ ከእነሱ ሃሳብ ሲመጣ ነው እንጂ አሁን ከእሷ ሃሳብ ቢመጣ ኖሮ ልል ብሎ ነበር እንደው እቅፍ አድርጎ የሚወስዳ ግን ከእሷ ስለመጣ ደነገጠ እና ቤተሰብ ይሄን ይመስላል እላችኋለሁኝ። የዛሬው ቪዲዮ እንግዲህ